እዚህ ላይ ተጨማሪ ፈርጥ ከተፈለገ እነዚህ ዳይመንድ ዳይመንዶቹ ላይ ፈርጦች በማድረግ ተጨማሪ ውበት እንፈጥርለታለን ማለት ነው። እችኛዋ መካከለኛ ሆና ግን ደግሞ ደረጃ ጥበብ የሆነች የጥበብ ምርጫ ነች። ቀጣይ ደግሞ ማሳያችሁ ጥበብ ይሄንን መካከለኛ ጥበብ ሆኖ መሀሉ ግን ደግሞ በደረጃ ጥበብ የተሰራ ነው። ሰላም እንዴት ናችሁ? ማርዳር ጥበቦች ነን። ዛሬም በሰአታችን በቀናችን ተገኝተናል። ዛሬ ደግሞ ከመካከለኛ እስከ ሰፊ ጥበብ ያሉትን የጥበብ አማራጮች ይዘናል። ሁሉንም ደግሞ ከነዋጋው በጣም በፌር በሆነ ዋጋ ነው ያቀረብንላችሁ። ሁሉንም እስከ መጨረሻው ድረስ አብራችን ተከታተሉ። ዛሬ እንግዲህ የምናሳያቸው የጥበብ አማራጭ ምንጀምረው ከቀይ ጥበብ አማራጫችን ነው ማለት ነው። ይሄ ጥበብ በጣም ቆንጆና ና የሚያምር ጥበብ ነው። በደንብ ከለር ኮምቢኔሽኑ በደንብ ቆንጆ ነው። ቀይ ምን ጊዜም አያረግም። ሁልጊዜ የሚወደድ የልብስ ምርጫ ነው። በጣም ቆንጆ ነው። ከለሮቹ፣ ዲዛይኖቹ ትክክለኛ በደንብ ቆንጆ ጥበብ ሆኖ የተሰራ ነው። ጨርቁ ሁለት አይን መነን ነው። የቀሚሱ ጨርቅ ዙሪያውን አራት አርባ አድርገን ነው የምንሰራው። የቀሚሱንም ደግሞ ስሩን በስትክክል በቆንጆ ሁኔታ በሻማ የምንሸፍነው ይሆናል ማለት ነው። የሚቀጠለውም ስፋቱ ምጥን ያለ ነው። ትክክለኛ የጥበቡን ዲዛይኖች በደንብ የያዘ ነው። በግማሹ በጥበቡ ግማሹ ነው የሰራ ነው ማለት ነው። የነጠላውም የጨርቁ ሁኔታ በሁለት አይን መነን አድርገን የሰራ ነው ማለት ነው። ይሄ ቀሚስ አንገትና እጅ ቢሰራ በጣም ቆንጆ ይሆናል። በተለይ ለእናቶች ድምቅ አድርጎ ፍክት የማድረግ ባህሪ ያለው ማለት ነው። በዝርግፍም ሊሆን ይችላል፣ በቅርጽም ሊሆን ይችላል። በቆንጆ ሁኔታ መሰራት ይችላል ማለት ነው። የዚህ ዋጋ በአራት አርባር ግን አስራ ስምንት ሺ ብር ነው ማለት ነው። ወደ ቀጣዩ የልብስ አማራጫችን ስናልፍ ደግሞ ይሄ የልብስ አማራጭ ነው ማለት ነው። ይሄ በተለይ በጣም በግሩፕ ቢለበስ በጣም የሚያምር ልብስ ነው። አረንጓዴነቱ ከፒች ከለሩ ጋር አሰበጣጠሩ በጣም ቆንጆ ሆኖ የተሰራ ነው ማለት ነው። ጎልደንነቱን ፈካ ያረጋል። ሁልጊዜም አረንጓዴ ደስ ይላል። መቼም የሚሰለችም ልብስ አይደለም። መጠኑም ደግሞ የስፋቱ ያልበዛ ነው። 35 ሴንቲ ስፋት ይዞ ሳይበዛ ሳያንስም ቆንጆ ምጥን ብሎ የተሰራ ነው። በተለይ ይሄን ለግሩፕ ለማጀብ በጣም እኔ ፕሪፈር አረጋለሁ። በጣም የሚያምር ቆንጆ ልብስ ነው ማለት ነው። እዚህ ላይ ተጨማሪ ፈርጥ ከተፈለገ እነዚህ ዳይመንድ ዳይመንዶቹ ላይ ፈርጦች በማድረግ ተጨማሪ ውበት እንፈጥርለታለን ማለት ነው። የጨርቁ ጥራት በሁለት አይን መነን ነው የምንሰራው። የነጠላውም ደግሞ እንደዚሁ በሁለት አይን መነን አድርገን ነው የምንሰራው ማለት ነው። ነጠላውም ደግሞ ስፋቱ በደንብ ቆንጆ ሆኖ ምጥን ብሎ የተሰራ ነው። የቀሚሱም በደንብ ዲዛይን ይዞ ግን ደግሞ አጥብበን ጠበብ አድርገን የሰራ ነው ቀሚስ ነው ማለት ነው። በጣም ቆንጆ ነው። ይሄ እንደምታዩት ነው። የዚህ ቀሚስ በአራት አርብ ዙሪያ እንዲሆን አድርገን በአንገትና እጅ ጥልፍ 18 ሺ ብር የምንሰራላችሁናል ማለት ነው። ቀጣዩ ደግሞ የልብስ አማራጭ ይቺ ከረሚላ ብለን የምንጠራት ልብስ ነች። እችኛ ልብስ ደግሞ ከለር ኮምቢኔሽኗ ብዙ ከለር ያላት ስለሆነች ፍክት ታደረጋለች። ለወጣትም ትሆናለች፣ ለትልቅ ሰውም ትሆናለች፣ አይሰለችም። ሁልጊዜ ከቁም ሳጥናችን ፒክ አድርገን የምንለብሰው አይነት ልብስ ነው ማለት ነው። መደቡን ሙሉ በሙሉ ወርቀዘብ አድርገን ግን ደግሞ የተለያዩ ከለሮችን እላዩ ላይ አድርገን የሰራነው ነው ማለት ነው። ጨርቁ ሁለት አይን መነን ነው። ይሄንንም የሰራ ነው በሁለት አይን መነን አድርገን ዙሪያውን አራት አድርገን ማለት ነው የሰራ ነው። የነጠላውንም ስፋት እንደምታዩት ነው። በደንብ ከፊት ጋር ይናበባል ለየትኛውም ለጸይምም ለጥቁርም ለቀላላለም ሰው በደንብ ፍክት ያደርጋል። ምክንያቱም መደቡ ወርቀዘብ ስለሆነ ማለት ነው፣ እና ፍክት ያደርጋል። የተለያዩ ከለሮችም ስላሉት ያ የራሱን ውበት ይሰጠዋል ማለት ነው። ስለዚህ ይህን ቀሚስ ዙሪያውን አራት አርባ አድርገን አንገትና እጅ ጠልፍ ጠልፈን 17 ሺ ብር የምናስረክባቸውናል፣ ማለት ነው። ቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይሄንኛውም፣ ቢጫ ግን ደግሞ በፈርጥ የተሰራ የልብስ ምርጫ ነው ማለት ነው። ፈርጥ ማለት አሁን እኔ ፈርጥ የምለው የሸማኔ የእጅ ስራውን ፈርጥ በፈርጥ እየተለቀመ ልቅም የሚሰራውን ነው ማለት ነው። እያንዳንዱ ልቅሞች፣ ዲዛይናቸው፣ አገባባቸው በደንብ ቆንጆ ሆነው ቦታቸውን ጠብቀው በስትክክል የተሰሩ ናቸው ማለት ነው። በሬሽንቱ ብቻ ራሱ በደንብ መሰራቱን ይገልጻል። ይሄ ሁል ጊዜ ቀለል ያለ ግን ብድግ አድርገን የምንለብሰው የጥበብ ምርጫ ነው ማለት ነው። በተለይ ይሄ እናቶች በጣም ይወዱታል፣ ወጣቶች ደግሞ ቀለል ብለው ለመታየት የሚመርጡት የልብስ ምርጫ ነው ማለት ነው። ይህንን አንገትና እጅ ብቻ ቢሰራ የኔ ሀሳብ ነው ማለት ነው። ቢሰራ ቆንጆ ይሆናል፣ ምክንያቱም የጥበቡ ምርጫ በደንብ ይታያል። ፍክት ያለ ነው፣ በደንብ ፍክት የሚያደርግ ነው ማለት ነው። ነጠላውም ደግሞ ስፋቷ ቅልብጭ ያለች ምጥን ያለች ነው። በቃ ይሄ ትክክለኛ ጥበብ ብለን የምንጠራው ነው ማለት ነው። እኛ ጋር አርባቸው ሁሉም ከሰባ በላይ ናቸው ማለት ነው አራት አርባ አድርገን ግን ደግሞ አንገትና እጅ በማሽን ጥልፍ ጠልፈን ይሄን ቀሚስ 18 ሺ ብር የምንሰራላችሁ ይሆናል ማለት ነው። ቀጣይ ደግሞ የቀሚስ ምርጫ ማሳያችሁ፣ ይሄኛው ሰፋ ያለ የጥበብ ምርጫ ነው ማለት ነው። ከለር ኮምቢኔሽኑ እንደምታዩት ጮክ ያለ ነው። ትንሽ ሰው ደመቅ ብሎ ለፕሮግራም መታየት የሚፈልግ ሰው ይሄንን ልብስ መምረጥ ይችላል ማለት ነው። በደንብ ያደምቃል። ቀዩም ቀይ ነው በደንብ ይጮሃል። ቢጫውም ቢጫ ነው በደንብ ይጮሃል። ጥቁሩ ደግሞ ይበልጥ ይህን ሁሉ ከለር እንዲያጎለው አድርጎታል ማለት ነው። እያንዳንዱ ዲዛይን ጎልቶ እንዲታይ አድርጎታል ማለት ነው። ይህን ቀሚስ አራት አርባ አድርገን ነው የሰራ ነው ማለት ነው። ጨርቁ ደግሞ በትክክል በቆንጆ መነን የሰራ ነው። በሁለት አይን መነን አድርገን ነጠላውንም እንደዛ ቆንጆ አድርገን የሰራ ነው። የነጠላው ስፋት በስትክክል የቀሚሱ ላይ ያለውን ዲዛይን ያማከለ ነው ማለት ነው። ነጠላው ከቀሚሱ ጋር አይራራቅም። ሁለቱም አንድ አይነት ቆንጆ ተደርጎ የተሰራ ነው ማለት ነው። ይህንን ቀሚስ በአንገትና እጅ ጥልፍ ቢሰራ ቆንጆ ነው። ውበቱን በደንብ ሞር ጉልት ይላል እኩል ተመጣጥ ነው ይታያል፣ ማለት ነው። ይህንን ለእናቶችም እመርጠዋለሁ። በተለይ ለፕሮግራም ደመቅ ብሎ ለመታየት ቆንጆ ነው ማለት ነው። የዚህ ዋጋችን 17 ሺህ ብር ነው ማለት ነው። በአራት አርብ አድርገን አምስት አርብ የምትፈልጉ ካላችሁ እሱን በመነጋገር መሙላትን መጨመር እንችላለን ማለት ነው። ቀጣይ ደግሞ የጥበብ ምርጫ የምናሳያችው እችኛዋ መካከለኛ ሆኗ፣ ግን ደግሞ ደረጃ ጥበብ የሆነች የጥበብ ምርጫ ነች። አዲስ ጥበብ ነች። በጣም ቆንጆ ነች። ከለር አገባቧ፣ እያንዳንዱ ዲዛይኗ በጣም ቆንጆ ሆኖ የገባ ነው። አይሰለችም፣ የሚሰለች አይደለም። ጮክም አይልም። ደግሞ በደንብ ቆንጆ ተደርጎ የተሰራ የልብስ ምርጫ ነው ማለት ነው። ጨርቁ ሁለት አይን መነን አድርገን የሰራ ነው። የአርቡ ስፋት ይሄ ሰባ አምስት የአርብ ስፋት ነው ማለት ነው። አራት አርቡ ሆኖ በጣም ብዙ ነው የሚሆነው። አርቡ በጣም ሰፊ ነው፣ ቆንጆ ነው። የነጠላውም ስፋት በዚህ አድርገን ነው የምንሰራት። ይህንን ቀሚስ እኛ ጋር ጋ 16 ሺህ ብር እኛ ጋ ያገኛሉ። ባንገትና እጅ ስራ ማለት ነው። ቀጣይ የጥበብ ልብስ ደግሞ ማሳያችሁ ይሄ ሙሉ ለሙሉ ጎልደን ሆኖ በደረጃ ቆንጆ ተደርጎ የተሰራ ነው። ይሄ በደንብ ድምቅ ያደርጋል፣ ቆንጆ ነው። ለየትኛውም ፕሮግራም ይሆናል። ወርቀዘቡ ብቻ ሳይሆን እዚ ጋኛ የሰራ ነው። ወርቀዘቡ ዘቡን ከቡኒ ጋር ሚክስ አድርገን መደቡ ሙሉ በሙሉ ወርቀዘብ ዘብ በቡኒ አድርገን የሰራ ነው ልብስ ነው ማለት ነው ነው። በጣም ነው የሚያምረው። የከለር አማራጮቹን በጣም ቆንጆ ናቸው፣ ግን ደግሞ አረንጓዴው ወይ ቀዩ የሆነ ከለሩ በዚህ ከለር ይቀየርልኝ ቢባል ደረጃው ይቀነስ ይጥፋ ቢባል ያንን ከእናንተ ጋር በመነጋገር ማስተካከል ይቻላል። ይሄ የቀሚስ ምርጫ ግን ዙሪያውን አራት አርባ አድርገን በሁለት አይን መነን አድርገን ቆንጆ አድርገን የሰራ ነው። ጥበብ ነው ማለት ነው። የመነኑ ልስላሴ በቃ ልስልስ ያለ ነው። ውድቅ የሚል ነው። በጣም ቆንጆ ተደርጎ የተሰራ ነው ማለት ነው። ነጠላውንም እንደምታዩት አንድ ደረጃ አድርገንለታል። ከቀሚሱ እንዳይረቅ ማለት ነው ነው። ይሄ ቀሚስ እኛ ጋር በአራት አርብ ተደርጎ ሙሉ ዙሪያው ደረጃ ነው። ስለዚህ አንገትና እጅ ብቻ ነው የሚፈልገው። በአራት አርብ አርገን አንገትና እጅ አድርገን ይሄንን ቀሚስ 17 ሺ ብር ምንሰራላችሁ ይሆናል ማለት ነው። ቀጣይ ደግሞ የጥበብ ምርጫ ይሄኛው ልብስ ነው። ይሄ ልብስ እንደምታዩት ነው፣ ዝም ያለ ነው፣ ጥበብ ነው ግን ደግሞ ዝም ያለ ነው። አይጮህም፣ ግን ደግሞ ይታያል። እዩኝ ዩኝ ይላል። ለማጀብ ይሄንን በደንብ ቆንጆ ነው። በግሩፕ ሁል ጊዜ ምንም ነገር ቢለበስ በደንብ ድምቅ ብሎ ይታያል። ስለዚህ ሙሽራንም ሆነ ለቅልቅል፣ ለመልስም ሆነ ለማጀብ በደንብ ቆንጆ ሆኖ የተሰራ የልብስ ምርጫ ነው። በጣም ያምራል። ከለር ኮምቢኔሽኑም ያልበዛ ነው። ሙሉ በሙሉ በጣም ቆንጆ ተደርጎ ፈርጥ መሶብ ዲዛይን የምንለው የተሰራ የልብስ ምርጫ ነው ማለት ነው። ጨርቁም በሁለት አይን መነን አድርገ ነጠላውም እንደዛ ቆንጆ አድርገን የሰራነው ልብስ ነው ማለት ነው። ይህንን ቀሚስ ዙሪያውን አራት አርባ አድርገን አስራ አምስት ሺህ ብር የምንሰራላቸው ይሆናል ማለት ነው። አንገትና እጅ ጥልፍ ማለት ነው። ቀጣይ ደግሞ የጥበብ ምርጫ ይሄ ጥበብ ነው። በጣም ቆንጆ የሚባል ጥበብ ነው። እናቶችም ትልልቅ ሰዎችም በደንብ ብዙ ጊዜ የሚመርጡት የጥበብ ምርጫ ነው። አንገትና እጅ ቆንጆ ተደርጋ ቅልብጭ ተደርጋ ብትሰራው ይሄ ልብስ በደንብ እዩኝ ይላል። ውበቱ፣ ዲዛይኑ በጣም ቆንጆ ነው የሚሆነው ማለት ነው። ነጠላውም በጣም ቆንጆ ነው። ጠባብ የምንለው አይደለም፣ ሰፋ ያለ የጥበብ ምርጫ ነው። ቀሚሱም ደግሞ እያንዳንዱ ዲዛይኑ ዝም ያለ ሆኖ ግን ደግሞ እዩኝ የሚል የሚጮህ የጥበብ ስራ ነው ማለት ነው። ስለዚህ ይህንን ቀሚስ ዙሪያውን አራት አርባ አድርገን አንገትና እጅ ጠልፈን 19 ሺ ብር የምንሰራላችሁ ይሆናል ማለት ነው። በጣም ቆንጆ ነው ከለር ኮምቢኔሽኑ በዚህ ቀየርልን ብትሉ መቀየር ይቻላል። የእጅ ጥልፍም የምትፈልጉ ከሆነ የእጅ ጥልፍ አማራጭ በመነጋገር ዋጋችን በማስተካከል የምንሰራላችሁ ይሆናል ማለት ነው። ቀጣይ ደግሞ ማሳያችሁ ጥበብ ይሄንን መካከለኛ ጥበብ ሆኖ መሀሉ ግን ደግሞ በደረጃ ጥበብ የተሰራ ነው። በጣም ቆንጆ ነው። እንደምታዩት እያንዳንዱ ከለር አገባቡ በቃ ለአእምሮ የሚረብሽ አይደለም። በደንብ ቅልል ብሎ ቆንጆ ተደርጎ የተሰራ ጥበብ ነው ማለት ነው። ጨርቁም ጽድት ብሎ በሁለት አይን መነን የተሰራ ነው ማለት ነው። እንደምታዩት ነው ከለር ኮምቢኔሽኑ ቡኒነት ይበዛዋል፣ ግን ደግሞ ቡኒ ቢበዛውም ፐርፕሉ ሞርጎላ ብሎ የሚታይ ነው ማለት ነው። ነጠላውንም ደግሞ እንደምታዩት የቀሚሱን የመሀሉን ጥበብ አጥብበን በትንሹ አድርገን የሰራ ነው ማለት ነው። በጣም ቆንጆ ነው። ዲዛይኑ እያንዳንዱ አሰራሩ ልቅም ብሎ የተሰራ ነው። ይህንን ቀሚስ ከስር ፈርሱን በደንብ በሻማ ሸፍነን ሻማ ደግሞ ለማትፈልጉ ድርመነን ለምትፈልጉ በደንብ በድርመነን ላይ ድረስ አውጥተን ሰርተን የምናስረክባቸውናል ማለት ነው። ይህን ቀሚስ አንገትና እጅ ብቻ ጥልፍ ቢሰራ በቂው ነው። በጣም ቆንጆ ነው ቀሚሱ ራሱ የሰፊ ጥበት ጥበብ ያህል ውበት ስላለው ማለት ነው። ይሄንን ቀሚስ እኛ ጋር በአራት አር ባንገትና እጅ ጥልፍ በማሽን ጥልፍ 18 ሺ ብር ያገኙታል ማለት ነው። ቀጣይ ደግሞ ማሳያችሁ ይሄ መካከለኛ ጥበብ ነው። ይሄ ጥበብ ደግሞ እንዴት ነው የተሰራው? ጥለቱም ነጠላውም እኩል ሰፊ ጥበብ ለሚፈልግ ሰው ምርጫ ነው ይሄ የተሰራው ማለት ነው። እንደምታዩት ነጠላውም ቀሚሱም እኩል ነው። ምንም አይለያይም። ሁለቱም አንድ አይነት ነው። እያንዳንዱ ዲዛይኑ ምኑ በጣም ቆንጆ ተደርጎ ለየት ያለ ጥበብ ነው። ለየት ባለ ሁኔታ የተሰራ ነው። እዚህ ጋር እያንዳንዱ ፈርጦች ራሱ ቀጭን ጥበብ ሊወጣለት የሚችል የቀሚስ አይነት ነው ማለት ነው። ይሄ በጣም ቆንጆ ነው። በደንብ ያዘንጣል፣ በደንብ ያፈካል። ምናልባት የነጠለው ስፋት የሚረብሻችሁ ከሆነ እንደዚህ ገመሳር ግን ቀጠን አድርገን መስራት እንችላለን ማለት ነው። ከዛ በኋላ እንደ ቀጭን ጥለት መስራትና ማሳመር ይቻላል ማለት ነው። ይሄንን ቀሚስ አንገትና እጅ ጥልፍ ቢሆን በቂ ነው። በጣም ቆንጆ ነው። ወራጅ ጥልፍም ከተፈለገ አይረብሽም። ጥሩ ነው። በወራጅ ጥልፍ ማድርገን መስራት እንችላለን ማለት ነው። ይህንን ግን አንገትና እጅ አድርገን በማሽን ጥልፍ 17 ሺህ ብር አድርገን የምንሰራላችሁ ይሆናል ማለት ነው። በጣም ቆንጆ ጥበብ ነው። ተወዱታላችሁ። ቀጣይ ደግሞ ማሳያችሁ ብዙ ጊዜ እናቶች የሚወዱት ከዚህ በፊት የነበረ ጥበብ ግን ደግሞ አሁን ላይ ለወጣቱ ተብሎ በደረጃ አማራጭ ሰፊውን ጠባብ በማድረግ ቀጭን ጥለት ወይም መካከለኛ ጥለት እያደረግን በተለያየ መልክና በተለያየ ከለር አሰራር የመጡ ጥበቦች ናቸው ማለት ነው። ይሄ የድሮ ጥበብ ነው። ቆንጆ ነው። በደንብ ነው የሚያምረው። ደረጃ መሆኑ ለየት አድርጎታል፣ ከድሮ ወጣ ያደረገዋል ደረጃ መሆኑ። አሰፋፉን አሁን ላይ ዘመናዊ አድርገን አንገቱን በዚችም ቅጥነት አድርገን ጠልፈን ብንሰራው በጣም ቆንጆ ይሆናል። የነጠላው የቀሚሱ እያንዳንዱ ዲዛይኑ በደንብ የተናበበ ነው። ምንም የተለያየ ነገር የለውም ማለት ነው። የነጠላውም የጨርቁ ምቱ በጣም ቆንጆ ተደርጎ እየተሰራ ነው። መነናችን እኛ ጋር ልስልስ ያለ ነው። ክርድድ ያለ መነን አንጠቀምም ማለት ነው እንደ የምታዩት ነው። ይሄ ቀሚስ ራሱ ውበቱ ይናገራል ዲዛይኑ። ይሄን ቀሚስ አራት አርባ አድርገን ዙሪያውን አራት አርባ አድርገን በአንገትና እጅ ጥልፍ 16 ሺህ ብር የምናስረክባቸው ይሆናል ማለት ነው። በአሁኑ ያዘጋጀሁላቸው የጥበብ አማራጮች እነዚህ ናቸው። እስካሁን ከሰፊ እስከ መካከለኛ የጥበብ ምርጫዎች አሳይቻችኋለሁ። በጣም ቆንጆ ናቸው። ትወዳችኋላችሁ። ከዚህ በፊት የነበረንን ስራዎች ለማየት ከፈለጋችሁ ሁልጊዜ እንደምንለው ኢንስታግራም እና ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ስልክ ቁጥራችን ከታች ተቀምጧል። ደውሉና እዘዙን። እናመሰግናለን